ሰላም ቤተሰብ እንዴት ናችሁ? ደና ናችሁ ወይ አላችሁ ወይ? እኔ ምላችሁ ማለት ነው ሰው እኔ ግን ማለት ነው ቡታጅረ ወንዶች ጥፊ ስትወዱ፣ እኔ እንግዲህ ብሩኬ በስንቱ ነው የምትጠፈጠፈው? ማለት ነው ማለት ማንም ሰው ማለት ነው ተነስተ በጥፊ ስላችሁ፣ አው ብሩኬን ታውቁታላችሁ። ለነገሩ ቢመታትም መልሶ አይመታትም። ግን በግድ ፍቅሬን ካልተቀበልክ ተቀበልክ በግድ አፈቅራለሁ በግድ እወድሃለሁ ብለ፣ በዚህ ልክ በጥፊት ትለዋለች ብዬ በጭራሽ አላሰብኩም ማለት ነው ሶ ማለት ሴት ልጅ እኔ ማለት ነው ሴት ልጅ ለወንድ ልጅ ፍቅር ማቅረብ የለባትም የሚል ሴት አይደለሁም። ማለት ሴትንም ወንድንም እኩል የማይነኝ ፍቅር ማለት እኩል ነው። ፍቅር ማለት ወይ ወንድ ልጅን ለይተው ወይም ደግሞ ሴት ልጅ ለይተው የሚይዝ አይደለም። ገባቸው አይደለም? ስለዚህ ያፈቀረችውን ሰው መጠየቅ መብቷ ነው። ነገር ግን ማለት ነው በዚህ ልክ በጥፊ ምናምን ማለት የለባትም። ገባችሁ አደለ? ሲቀጥል ብሩኬ ያው መጀመሪያ እኔ ጥፋተኛ ናት የሚለው ሁለቱም ጥፋተኛ ናቸው። አንደኛ ብሩኬ ከዚህ በፊትም አይታችሁ ከሆነ ሀይሚን ለማናደድ ያችን ይዟት መጥቶ ነበረ። ሶሊያና ማናት ያችን ማለት ነው። ስለዚህ ሶሊያና ሲ ሶሲ ስለዚህ ማለት ነው አሁን ደግሞ እችንም ያመጣት ደግሞ ሀይሚን እንትን ለማለት ነው ለማስቀናት ነው። ይሄንን ነገር ደግሞ ተስማምታበት ነው የገባችሁ። ገባችሁ አይደለ? ቤተሰብ ማለት ነው ሀይሚን እንደሚያስቀናት ነግሯት ነው የገባችበት ማለት ነው። ግን ገባችና መሀል ላይ ቀራች ማለት ነው። አፈቀረችሁ ብሩኬን። ይሄ ማለት ብሩኬ አይደለም ጥፋተኛ ነገር ግን እንደ ትምህርት ደግሞ መውሰድ እንችላለን። ትምህርት ካላችሁ ምን ወሰሽ ካላችሁ እኔ ወሰድኩኝ ማለት ነው። አብዛኛው ወንዶች በዚህ ማለት ፍቅረኛቸውን ለማስቀናት እሱ ግን አይወዳትም። ሴትም ሆነ ወንድ ይሄ ነገር ሴትም ሆነ ወንድን የሚያካትት ነው። ገባችሁ አይደለ? ምክንያቱም ሴትም ሆነ ወንድም ማለት ነው ፍቅረኛቸውን ለማስቀናት ወይ ያስጀነጅናሉ፣ ወይ ስል ቁጥር ሰጥቶ ማለት ነው። ይሄ ትምህርት ይሆናችሁ። ወይም ደሞ በአካልም ደሞ እንድትቀና አብሮ እሷ ባለችበት ሄዶ ሻይ ቡና ሌሉ ይችላሉ፣ እሷ ባለችበት ሊሄዱ ይችላሉ። ገባችሁ አይደለ? አብሮ በሄዱበት ሰዓት፣ በዛ ሰዓት ማለት ነው እቺ ልጅ ቀስ እያለች ወንድም ሆነ ሴትም ሊያፈቅር ይችላል። ወንዷም ፍቅረኛዋን አሳልፋ ለሴት ጓደኛዋ ሰጥታ እንድትጀነጅን ወይም ደግሞ እሱን እሷን ለመከታተል ምናምን አሳልፋ ልሰጥ ትችላለች ገባችሁ ለሴት ጓደኛ ማለት ነው በዛው እሱ ደግሞ ያችን ሊያፈቅራ ትችላል ሴቷም ደግሞ እንደዛው ልታፈቅሮ ትችላለች። ነገር ግን የሚገርመው ነገር በሳምንት ውስጥ ፍቅር ይዛል ወይ ምናምን ልትሉ ትችላላችሁ በደንብ ሁለት ቀን እንኳን ይይዛል ለሴት ልጅ ማለት ነው ምክንያቱም ትናንትና እንደተናገርኩት የሴት ልጅ የሴት ልጅ ልብ ማለት ነው በጣም ስስ ነው የኦነል ለመናገር ማለት ነው በጣም በትንሽ ቀን እንኳን በጽሁፍ እንኳን ቢጀነጀነት እንኳን ድምጽ ሰምተ አይደለም ወይም ደግሞ እንኳን በአካል ተገናኝቶ አይደለም አይደለም በጽሁፍ እንኳን ቢጀነጅናት እሺ የምትል ነች ሴት ልጅ። በጣም ስስ ነው ልቧ ማለት ነው። የወንድ ልጅ አብሶ በጣም ጎበዝ ጠንካራ ወንድ ጀንጃኝ ከሰጣት ማለት ነው ሴት ልጅ ውድቅ ነው የምትለው በፍቅር ልንገራችሁ። ሳታውቆ ራሱ ማለት ነው ፊቱን ሁላ ሳታየው ታፈቅረዋለች ሴት ልጅ። ወንድ ልጅ ግን በጣም ጠንካራ ነው፣ ምክንያቱም ቶሎ ብሎ ልቡን አይሰጥም። ሴት ልጅ ናት ቶሎ ብላ ልቧን የምትሰጠው ሙሉ ልብ ማለት ነው። ሴት ልጅ ካፈቀረች ታፈቀረች ነው።